ሰላም ጤና ስትልኝ፣ እንዴት ናችሁ? ኤርሚያስ ሰለማየ እባላለሁ የሶፍትዌር ፕሮግራመር እና የቴክኖሎጂ ሾው ፕሮዲውሰር ነኝ። ከዛም በተጨማሪ በዋቢ ስኪልስ ኤዱኬሽናል ፕላትፎርም ላይ ሜን ኢንስትራክተር ነኝ። ከሰኔ በኋላ የምንጀምረው የልጆች የሰመር ካምፕ አለ። ስለሱ አንዳንድ መረጃ ልሰጣችሁ ነው። ከዛ በተጨማሪ ደግሞ ከሰመር ካምፑ በተጨማሪ ልጆች ቴክኖሎጂን ወይም ደግሞ ሶፍትዌር ዲቨሎፕመንትን በመማራቸው ምን ምን አይነት ጥቅም ያስገኝላቸዋል፣ በህይወታቸው ላይ ምን አይነት ስኪሎችን ኢንሃንስ ያደርጋሉ፣ ለወደፊት ጉዟቸው ወይም ደግሞ አጠቃላይ ከህይወታቸው ጋር ከትምህርታቸው ጋር ምን ምን ላይ ያገዛቸዋል፣ የሚሉትን ከመረጃና ማስረጃ ጋር ጭምር የተወሰኑ ነጥቦች እነግራቸዋለሁ። ከዛ በተጨማሪ ደግሞ በዚህ ሰመር ካምፕ የምንቀበላቸው ተማሪዎች እጅግ በጣም ውስን ስለሆኑ ምን ምን አይነት ኮርሶችን ነው የምንሰጠው? ምን አይነት ስልጠናዎችን እንሰጣለን? ለሁለት ወር ነው የሚቆየው? ምን አይነት ልጆችንስ ነው የምንቀበለው? ምን አይነት መንገዶችን ያለፉ ልጆችን ነው የምንቀበለው የሚለውንም ጭምር ነግራቸዋለሁ። በዚኛው ክረምት የልጆች የሰመር ካምፕ የምንቀበለው በጣም ቢበዛ አንድ ክላስ ውስጥ ከስድስት እስከ ስምንት የሚሆኑ ተማሪዎችን ነው ለመቀበል ያሰብነው፣ እሱም በጣም ውስን ተማሪዎችን በአካል ነው የምናስተምረው። የምናስተምራቸው ትምህርቶች ሶፍትዌር ዲቨሎፕመንት፣ ሳይበር ሴኩሪቲ እና ፓይተን ፕሮግራሚንግ ጋር የተያዘ የኤአይ ኮንሰፕትን ነው የምናስተምረው ማለት ነው። ይህንን ስናስተምር ልጆች መክፈል ስለቻሉ ወይንም ደግሞ እዚህ ሰመር ካምፕ ላይ ቤተሰቦቻቸው መክፈል ስለቻሉ ብቻ ሳይሆን የምናስተምረው ልጆቹ የእውነት የክሪኤቲቪቲ ወይም ደግሞ የቴክኖሎጂ ታለንት ያላቸውን ትምህርት ቤት ድረስም ጭምር ሄደን ኢንተርቪው በማድረግ ልጆቹንም ጭምር ቢሮአችን በአካል በማምጣት ኢንተርቪ ካደረገን በኋላ ያላቸውን ትክክለኛ እውነተኛ እስኪላቸውን ከተረዳን በኋላ ነው ማለት ነው ሰመር ካምፑ ላይ የምናካትታቸው። የስልጠና ሁኔታ የሚሆነው በሳምንት ሶስት ቀን በአካል ነው፣ ለአንድ ሰዓት ተኩል። እዚሁ እኛ ለሰመር ካምፕ ብለን ያዘጋጀነው ስልጠና ክፍል ውስጥ ሆነው በአካል መጥተው ነው የሚሰለጥኑት። ሶፍትዌር ዲቨሎፕመንት የመረጡ ሶፍትዌር ዲቨሎፕመንት ብቻ ይሰለጥናሉ። እሱም ቤዚክ የሆኑ ሶፍትዌር ዲቨሎፕመንቱን ነው የሚሰለጥኑት። እስከ አድቫንስድም ባይሆን ከኢንተርሚዲየት ሻገር ያለ በእነሱ የእውቀትና የመረዳት ልክ ጭምር ዲዛይን የተደረገ ካሪኩለም ስለምንጠቀም እነሱ በሚረዷቸው ኤግዛምፕሎች ወይም ደግሞ አስረጅ የሆኑ ምሳሌዎች ጋር ሪዞኔት የሚያደርጉ ኮንሰፕቶችን ነው የምናሰለጥነው ማለት ነው። በሳምንት ሶስት ቀን ለአንድ ሰዓት ተኩል ያክል ለሁለት ወር የሚቆይ የሰመር ካምፕ የልጆች ስልጠናን ያዘጋጀ ነው ማለት ነው። ከዚ በተጨማሪ ይህን ስልጠና ላይ መሳተፍ የሚችሉት ከአምስተኛ ክፍል እስከ አስራ አንደኛ ክፍል ያሉ ተማሪዎች ሲሆኑ አዲስ አበባ ውስጥ የሚኖሩ ወይንም ደግሞ በአካል እኛ ቢሮ መምጣት የሚችሉ ብቻ ይሆናሉ ማለት ነው። ይህ ስልጠና የሚሰጠው በኦንላይን ሳይሆን ሙሉ በሙሉ በአካል ነው። በአካል መጥተው ኢንተርቪው ካደረግናቸውና የእውነት አካዳሚክ ባግራውንዳቸው ጥሩ ከሆነ የምናስተምራቸውን ነገሮች ወይንም ደግሞ የምንሰጣቸውን ስልጠናዎች በአግባቡ መቀበልና ራሳቸው ላይ መተግበር የሚችሉ መሆናቸውን ካረጋገጥን ብቻ ይሆናል ማለት ነው ወደ ሳመር ካምፑ የምንቀበላቸው። የስልጠናውን ሁኔታ አጠቃላይ ስናየው ያዘጋጀ ነው ለልጆቹ ወይም ደግሞ መረዳት በሚችሉት ልክ የተዘጋጀ ካሪኩለም ከመሆኑን በተጨማሪ በምናስተምርበት ሂደት አንዳንድ ቴክኒካል ነገሮችንም ጭምር ወደ እነሱ በሚረዱት ኤግዛምፕሎች ጭምር ሪዞኔት ያደረግናቸው ካሪኩለም ነው የተዘጋጀው ማለት ነው። ስለዚህ ምዝገባው የሚቆየው እስከ ሰኔ አንድ ድረስ ነው። መመዝገብ የምንችለው ከሰኔ አንድ በኋላ ነገሮችን ስትራክቸር ማድረግና ወደ ክላስ የሚገባ ይሆናል ማለት ነው። ተማሪዎቹ ዝግጁ ሲሆኑ የሚመቻቸውን ሰዓት ይመርጣሉ። በሳምንት ሶስት ቀን ከስንት ሰዓት እስከ ስንት ሰዓት እንደሚመቻቸው እራሳቸው ተማሪዎቹ ከቤተሰቦቻቸው ጋር በመነጋገር ካላቸው የአካል ርቀት የእኛ ቢሮ መገናኛ አካባቢ ስለሆነ መገናኛ ለመምጣት የሚወስድባቸውንም ጊዜ ጭምር ከቤተሰቦቻቸው ጋር ከአንዳንድ ነገሮች ጋርም ጭምር በመነጋገር በመረጡት ሰዓት ላይ ነው ትሬኒንጉን የሚወስዱት ማለት ነው። ሶ ይህንን ስልጠና ለመውሰድ ወይንም ደግሞ ለመመዝገብ በ0906101111 ወይንም ደግሞ ቢሮችን ድረስ በአካል መታችሁ መረጃ መውሰድ ትችላላችሁ፣ መመዝገብ ትችላላችሁ። ያለን እጅግ በጣም ውስን ቦታ ስለሆነ ፈጥነው ለሚያመለክቱ ቅድሚያ እንሰጣለን ማለት ነው። አሁን ያለንበት የቴክኖሎጂ ኢራ፣ ምን አይነት ትውልድ ነን ነው ለምሳሌ በ1980ዎቹ የነበሩ ሰዎች የሆነ ስም አላቸው። ዘጠናዎች ውስጥ የነበሩ ዋይ ጀነሬሽን ይባላሉ። ሁለት ሺዎች ውስጥ ወይም ደግሞ የሶሻል ሚዲያ ዘመን ያለው ትውልድ ዚ ጀነሬሽን ወይም ደግሞ ጀንዚ ጀነሬሽን ዜድ ወይም ደግሞ ዜድ ጀነሬሽን እንባላለን። ዜድ ጀነሬሽን ወይም ደግሞ ዲጂታል ጀነሬሽን ማለት ነው። ያ ማለምን ማለት ነው። ሁሉም ትውልድ የሚፈልገው ነገር በሙሉ ስክሪን ውስጥ ያለ የሚመስለው ማለት ነው። የሚበላውም የሚጠጣውን ሙሉ በሙሉ የኮምፒውተር ስክሪን ውስጥ ወይም ደግሞ የስልክ ስክሪን ውስጥ ታብሌት ውስጥ ያለ የሚመስለው ትውልድ ማለት ነው። እንግዲህ አሁን የምናስተምረው ጄንዚን ሳይሆን ቢትዊን ጄንዚ እና ቀጣይ ደግሞ አልፋ ጀነሬሽን የሚባል ትውልድ እየመጣ ነው። የአልፋ ጀነሬሽን ና ጀንዚ መሀል ላይ ብሪጅ ላይ ያሉትን ወጣቶች ነው ማለት ነው ስልጠና የምንሰጠው። ሶ አልፋ ጀነሬሽን ስንል ወይም ደግሞ ቀጣዩ ትውልድ ምን አይነት ትውልድ ነው? አሁን ላይ ያለው ጀንዚ ወይም ደግሞ ዜድ ጀነሬሽን የሚባለው አሁን ያለንበት የዲጂታል ወይም ደግሞ ሶሻል ጀስቲስ የሚባለው ሶሻል ሚዲያ ላይ ጀስቲስን የተለያዩ ነገሮችን የሚያራምደው አሁን ያለንበት የእኛ ትውልድ፣ ከነሱ ቀጥሎ የሚመጣው አልፋ ጀነሬሽን የሚባለው እያንዳንዶቹን ነገሮች ከሮኬት ሳይንስ ጋር የሚያገናኝ ጨረቃ ላይ ኤክስፕሎር የሚያደርግ ስለ ዲፕ ስፔስ ኤክስፕሎሬሽን፣ ስለ ማርስ ቴራፎርሜሽን ወይም ደግሞ ማርስን ለሰው ልጅ ወይም ደግሞ አጠቃላይ ለፍጡራን ሀቢታብል ዞን ወይም ደግሞ ምቹ የማድረግ አይነት ተልእኮ፣ አስትሮይዶች ላይ የሚገኙ ለምድር የሚጠቅሙ የተለያዩ ማዕድኖቶችን ማይን ለማድረግ ጥረት የሚያደርግ ትውልድ፣ ጨረቃ ላይ ሆቴሎችን የሚገነባ ሪዞርቶችን፣ የተለያዩ የስፔስ ቱሪዝምን የተመለከተ ምርምር የሚያደርግና ከአርቲፊሻል ኢንቴሊጀንስ አጠቃላይ ከቴክኖሎጂ ጋር የበለጠ አዳብት የሚያደርግ ትውልድ ነው እየመጣ ያለውና እነሱ ላይ ነው የምንሰራው ማለት ነው። ወይም ደግሞ የምናስተምራቸው ተማሪዎች እነሱ ትውልድ ላይ የሚገጥማቸው ወይም ደግሞ እዛ ኢራ ላይ የሚሄዱ ከኛ በኋላ የሚመጡ ትውልድ ነው ማለት። ስለዚህ ከአምስተኛ ክፍል እስከ 11 ክላስ ያላችሁ ተማሪዎች አካዳሚክ ባክግራውንዳችሁ ጥሩ የሆነ ክሬቲቪቲ፣ ቴክኖሎጂ ላይ ትልቅ ኢንትረስት ያላችሁ ፓሽን ያላችሁ ተምራችሁ የምንነግራችሁን ነገር በዲተርሚኔሽን ኮንሲስተንስ ፐርሲስተንስ እያንዳንዶቹን ነገር መተግበር የምትችሉ ተማሪዎች ብቻ ማመልከት ትችላላችሁ ማለት። ስለዚህ ልጆች ይህንን ቴክኖሎጂ ወይም ደግሞ አጠቃላይ ሶፍትዌር ዲቨሎፕመንት እኛ የምንሰጠውን ትሬኒንግ ወይም ደግሞ ሌሎችም ከቴክኖሎጂ ጋር የሚገናኙ ሪሌትድ ቱ ቴክኖሎጂ ስልጠና በመውሰዳቸው ምን ምን አይነት ጥቅሞችን ያገኛሉ የሚሉትን የተወሰኑ ነጥቦች ልንገራቸው። የችግር ፈቺነት ወይም ደግሞ ችግር የመፍታት ክህሎታቸውን ያዳብራሉ። እንዴት ስንል ሶፍትዌር ዲቨሎፕመንት ኮንሰፕትን ወይም ደግሞ ሶፍትዌር የማበልጸግ ለሶፍትዌር ዲቨሎፕመንት ስንል እንግዲህ በጣም እየደጋገምኩት ስለሆነ አዲስ ለሆነባችሁ ወይም ደግሞ ከቴክኖሎጂ ውጪ ላላችሁ ቴክኒካል ላልሆናችሁ ሰዎች ሶፍትዌር ዲቨሎፕ ማድረግ ማለት አማርኛ፣ ኦሮምኛ፣ ትግርኛ እንግሊዝኛ ባልሆነ መንገድ ለኮምፒውተሩ ኮምፒውተሩ በሚረዳው መንገድ ትዕዛዝ የምንሰጥበት ቋንቋ ነው። ፕሮግራሚንግ ማለት ለኮምፒውተር ትዕዛዝ መስጠት ማለት እኛ ማድረግ የማንችለውን ነገር ኮምፒውተር እንዲያደርግልን ኮምፒውተር በሚረዳው መንገድ ኮምፒውተር የሚረዳትን ህግ ወይም ደግሞ ግራመሯን ተከትለን ቃላቶቹንም ጭምር እሱ የሚያውቃቸውን ቃላቶች ተጠቅመን ለኮምፒውተር ትእዛዝ የምንሰጥበት ቁስ ነው። ልክ ከኮምፒውተር ጋር መግባባት የሚያስችለን ቁስ ነው። ሶ ይህንን ስናሰለጠን በመጀመሪያ ችግር ፈቺነት ክህሎታቸውን ያሳድጋሉ ስንል ምን ማለታችን ነው? በሶፍትዌር ዲቨሎፕመንት ላይፍ ሳይክል ውስጥ በመጀመሪያ ደረጃ አንድን ትልቅ ችግር ወደ ትናንሽ ችግር የመከፋፈል ኮንሰፕት አለ። ስለዚህ በዛ ውስጥ ችግር ፈችነትን ያዳብራሉ ማለት ነው። ያማልምን ማለት ነው። እንዴት ትላልቅ ችግሮችን ወደ ትናንሽ ችግሮች መከፋፈልና መፍታት የሚያስችላቸውን ክህሎት በተጠናከረ መንገድ ያሳድግላቸዋል ማለት ነው። ሁለተኛ ላይ ፈጠራን ያሳድጋል። ፕሮግራሚንግ በመማራቸው ወይም ደግሞ አጠቃላይ ቴክኖሎጂ ጋር ሪዞኔት የሚያደርጉ ርዕሶች ላይ ልጆች በመማራቸው ወይም ደግሞ ታዳጊዎች ከአምስት እስከ 11ኛ ክላስ ያሉ ያልናቸው ቢማሩ የሚጠቀሙት ሌላኛው ነገር ደግሞ ክሪኤቲቪቲ ወይንም ደግሞ ፈጠራን ያሳድጋል ማለት ነው። ወይም ደግሞ የፈጠራ ክህሎታቸውን አዳዲስ ነገር የመፍጠር የመፈልሰፍ ሐሳቦችን ወይም ደግሞ ክህሎቶችን የበለጠ እንዲያሳድጉ ያግዛቸዋል ማለት ነው። ያ ማለት ምን ማለት ነው? ፕሮግራሚንግ ሕጻናት ወይም ታዳጊዎች የራሳቸውን ጌሞች ሲሰሩ፣ አፕሊኬሽኖች፣ ዌብሳይቶች ወይም አኒሜሽኖችን ሲሰሩ ወይም ደግሞ እንደዚህ አይነት ነገሮችን በተለያዩ ዩዘር ኢንተርፌስ ወይም ደሞ የሚጠቀሙት የቀለማት ስብጥር ስለሚስባቸው ነገሮችን ሞሽን ሲያደርጉ ወይ ደሞ ላይክ እንቅስቃሴ ሲፈጥሩ ስለሚስባቸው ጀስት ፎር ዘ ሴክ ኦፍ ጌሙን ለመስራት ሲሉ ወይም ደግሞ ዌብሳይቱን ለመስራት ሲሉ ወይም ደሞ አኒሜሽኑን ለመስራት ሲሉ ሳያስቡት ሪል ወርልድ ላይ ወይ ደሞ ትክክለኛ ገሃዱ ዓለም ላይ ችግር የሚፈታን አልጎሪዝም በዛው ውስጥ የመፍጠር አቅማቸውን ያሳድግላቸዋል ማለት ነው። ሌላኛው ሎጂካዊ እንዲሆኑ ወይም የአመክንዮ የምንለው ነገሮችን ሎጂካዊ እንዲያስቡ ኮድ በራሱ ወይም ደግሞ ሶፍትዌር ፕሮግራም የምንለው ኮድ ማድረግ ወይም ኮምፒውተር የሚረዳቸውን ወርዶች የተለያዩ ኪወርዶችን መጻፍ በራሱ የራሱ የሆነ የሎጂካል ሴኩዌንሶችን ወይም ደግሞ ፕሮግራሚንጉን ስገቡ ውሳኔ አሰጣጥን እንደዚህ ከሆነ እንደዚህ አድርግልኝ፣ እንደዚህ ካልሆነ ደግሞ እንደዚህ አታድርግ ብለን አይነት የምንሰጣቸው አይነት ኮንሰርቶች ስላሉ በፕሮግራሚንግ አለም ውስጥ ልክ ነገሮችን ምክንያታዊ እንዲሆኑ፣ ክሪቲካል ቲንከር እንዲሆኑ፣ የበለጠ አናላይቲካል ወይም ደግሞ ነገሮችን በተቻለ መንገድ ወይም ደግሞ ከነሱ በሚረዱት መንገድ የመተንተን አቅማቸውንም ጭምር ያሳድጋል ማለት ነው። ሌላኛው ጽናትና ትግስትን ያስተምራቸዋል። ፕሮግራሚንግ በመማራቸው የበለጠ ጽኑ እንዲሆኑ ነገሮች ላይ በቀላሉ ተስፋ እንዳይቆርጡና ይሄ ፐርሲስተንስ የመሆን ቀጣይነት ነገሮች በቀላሉ ተስፋ እንዳይቆርጡ ነገሮችን ደጋግመው እንዲሞክሩ ክህሎታቸውን ያሳድጋል ማለት ነው። ከዛ በተጨማሪ ደግሞ ይሄ ኮምፒቴሽናል ቲንኪንግ የሚባለው ነው። ስለ ኮምፒቴሽናል ቲንኪንግ ካሁን በፊት ብየዋለሁ። ኮምፒቴሽናል ቲንኪንግ አረኖ ለምን እንደ ኢትዮጵያ አይነት ወይም ደግሞ የተለያዩ አፍሪካ ሀገራት እንደማይሰጥ ግን የተለያዩ ሀገሮች ከአራተኛ ክፍል እስከ 12ተኛ ክፍል ድረስ ኮምፒቴሽናል ቲንኪንግ ወይም ደግሞ ሲቲ የሚባለውን ትምህርት በሳብጀክት ደረጃ በናሽናል ካሪኩለም ጭምር አካተውት ልጆቻቸውን የሚያስተምሩት ኮንሰፕት ነው። ሲቲ ወይም ደግሞ ኮምፒቴሽናል ቲንኪንግ የሚባለው ከኮምፒውተር ሳይንስ የወጣ ጽንሰ ሐሳብ ቢሆንም የተለያዩ ኢንዱስትሪዎች ላይ ወይንም ደግሞ ከቴክኖሎጂ ውጪ የሆኑ ሙያዎች ላይም ጭምር የሚተገበር ስኪል ነው። ስለዚህ ይህንን ኮምፒቴሽናል ቲንኪንግ ያሳድግላቸዋል ማለት ነው። ኮምፒቴሽናል ቲንኪንግ ማለት አንድን ችግር ለመፍታት የምንሄድባቸው መከተል ያለብን ስቴፖች ናቸው። አንድን ችግር ለመፍታት መጀመሪያ ችግሩን መረዳት አለ። ከዚ፣ ትልቁን ችግር ደግሞ ወደ ትናንሽ ችግሮች መከፋፈል ሊሆን ይችላል። ትናንሾቹን ችግር ከተከፋፈልን በኋላ ደግሞ እነኛ ትናንሾቹ ችግር ያላቸውን ሪሌሽንሽፕ አይደንቲፋይ ማድረግ እና ከዛ የራሳችንን አልጎሪዝም አፕላይ ማድረግን ጭምር የሚከተል አይነት ኮንሰፕት ነው። ለምሳሌ ኮምፒቴሽናል ቲንኪንግ ከሚያስተምሩ ትላልቅ ሀገሮች መካከል ቻይና፣ ኢንዲያ፣ ፈረንሳይ፣ ዩኬ፣ ኒውዚላንድ፣ አሜሪካ በዩኒቨርሲቲ ደረጃ የሚያስተምሩት ትልቅ ሰብጀክት ነው። ስለዚህ ፕሮግራሚንግን በመማራቸው ልጆች የኮምፒቲሽናል ቲንኪንግ ወይም ደግሞ አንድን ትልቅ ችግር ወደ ትናንሽ ችግር ከፍሎ እነኛን ትናንሽ ችግሮች ደግሞ በራሳቸው እነኛ ትናንሽ ችግሮች ራሳቸው ያላቸውን ሪሌሽንሽፕ አይደንቲፋይ ማድረግ ዘን አራተኛ ላይ ደግሞ አልጎሪዝምን ወይንም ደግሞ የራሳቸውን ችግሩን የሚፈቱበትን ሂደት ወይ ቅደም ተከተል እንዲያዳብሩ ያስችላቸዋል ማለት ነው። ከዛ በተጨማሪ በቡድን መስራት ነገሮች ላይ ትብብርን ለማሳየት ይህ የትብብር መንፈስን ለማሳደግም ፕሮግራሚንግ በደንብ ያግዛቸዋል ማለት ነው። በቴክኖሎጂ ዓለም ውስጥ ትላልቅ ፕሮጀክቶች ከትንሽ እስከ ትላልቅ ፕሮጀክቶች በአንድ ሰው የሚሰራ ነገር የለም። ብዛቶቹ ነገሮች አንድ ሰው የሆነ ነገር ይሰራል፣ አንድ ሰው የሆነ ነገር ይሰራል። ሶ በትብብር የመተባበር ወይንም ቲምወርክ የሚለውን መንፈስ ልጆች የበለጠ እንዲያሳድጉ መተጋገዝን በፕሮጀክቶች በትላልቅ ኮንሰፕቶች ኢንተርፕሪነርሺፕ ኮንሰፕት ሊሆን ይችላል ወይም ደግሞ አንድ ትልቅ ፕሮጀክትን ተባብሮ ከጓደኛ ጋር መስራት የሚለውን ክህሎት በቴክኖሎጂ ዓለም እንዲያሳድጉ ትልቅ እድል ይከፍትላቸዋል። ከዛ በተጨማሪ ፕሮግራሚንግን በመማራቸው ልጆች የሂሳብ ብቃታቸውን ወይንም ደግሞ እነኚህ ስሌቶች በቀላሉ አንደርስታንድ ማናደርጋቸው ተምረናቸው፣ ግን እውነተኛው ዓለም ላይ ስለመተግበራቸው ጥርጣሬ የሚያመጡብን የተለያዩ የሂሳብ ኮንሰፕቶችን እንዲያሻሽሉም እድል ይሰጣቸዋል ለምሳሌ ሎጂኮችን ፓተርኖችን የተለያዩ ሲንሶችን ሲን ስንል ጂኦሜትሪካል ሲን ሊሆን ይችላል አርትሜቲክ ሲንስ ሊሆን ይችላል እነሱን በፕሮግራሚንግ አለም ውስጥ ኮድ በሚያደርጉበት ሂደት ያንን የሂሳብ ቀመሮች ወይም ደሞ ኮንሰፕቶች እንዲያዳብሩ የበለጠ ኢንሃንስ እንዲያደርጉ ትልቅ እድል ይሰጣቸዋል ማለት ነው እነኚህ ያልኳችሁን ነገሮች በሙሉ የሚያሻሽሉት ወይም ደግሞ ይሄንን ነገሮች የነገርኳችሁን ክህሎቶች የሚያሻሽሉት ፎር ዘ ሴክ ኦፍ ይሄንን ነገር ለማሻሻል ብለው ሳይሆን፣ ኮዲንግን በመማራቸው ወይንም ደግሞ ፕሮግራም በማድረጋቸው ብቻ ኢንዳይሬክትሊ በተዘዋዋሪ የሚያሻሽሏቸው ራሳቸው ላይ የሚያዳብሯቸው ክህሎቶች ናቸው ማለት ነው። ከዛ በተጨማሪ በራስ መተማመንንና ይሄ ኢንዲፔንደንት ወይም ደግሞ ራስን መቻል ሜንታሊቲያቸውን የበለጠ ያሳድጋል ማለት ነው። ህጻናቶች ወይም ደግሞ ታዳጊዎች ላይ ብቻ ሳይሆን ትላልቅ ሰዎች ላይ የምታስቡት የሆነ ፋንክሽናል የሆነን ነገር መስራት ለራሳችን የሚኖረን እይታ ወይም ደግሞ ሰልፍ ስቲም የምንለውን ነገር ከማሳደጉን በተጨማሪ ሴንስ ኦፍ አኮምፕሊሽመንት ወይም ደግሞ የሆነን ነገር ጀምሮ የመጨረስን መንፈስ የበለጠ በልጆች ጭንቅላት ውስጥ ያዳብራል ማለት ነው። ከዛ በተጨማሪ ፕሮግራሚንግን ወይንም ደግሞ ኮዲንግን በመማራቸው ልጆች ለወደፊቱ ስራ የበለጠ ያዘጋጃቸዋል ማለት ነው። እንግዲህ እስካሁን ያልኳችሁ ነገሮች በሙሉ የሚጠቅሟቸው እስኪሎች በላይፋቸው ላይ በተለያየ ዳይሬክሽን፣ ምናልባት ዶክተር ሊሆኑ ይችላሉ፣ ቴክኖሎጂ ላይ ሊቀላቀሉ ይችላሉ። ኖ ዳውት በጣም ካውንትለስ የሆኑ ሰዎች ወደፊት ቴክኖሎጂ ውስጥ እንደሚቀላቀሉ ቢኮዝ ፊቸር ኢራ ወይም ወደፊት የሚመጣው ነገር ቴክኖሎጂ ስለመሆኑ የሚያጠያይቅ አይደለም። ቴክኖሎጂ በእያንዳንዳችን ቤት ሲገባ ፈቃዳችንን አይጠይቅም። ወይም ደግሞ የቴክኖሎጂን ጥቅም ለመጠቀም አሜሪካ ውስጥ ያለ፣ አውሮፓ ውስጥ የተለያዩ ዓለም ክፍል ላይ የሚገኝ ቴክኖሎጂን ለመጠቀም ቪዛ የሚያስፈልገን ጊዜ አይደለም እና መረጃ ዚስማች በጣም ቀላል የሆነ ወይም ደግሞ ላይክ ኢንፎርሜሽን ስኬርስቲ ያለበት ዘመን አይደለም፣ ኦቨርፍሎ ያለበት ዘመን ስለሆነ የበለጠ ግን እነኚህን ክህሎት በማዳበራቸው ሌላኛው የሚጠቀሙት ነገር ደግሞ ለወደፊቱ ካደጉ በኋላ ከግራድ ስኩል ከወጡ ወይም ደግሞ ዩኒቨርሲቲ ጆይን ካደረጉ ዩኒቨርሲቲ ጆይን አድርገው ደግሞ የተለያዩ ትላልቅ ተቋማት ላይ ቢቀጠሩ ኢንተርፕረነር ቢሆኑ ቢዝነስ ሰዎች ቢሆኑ መሪዎች ቢሆኑ የሚጠቅማቸው ክህሎትም ቢሆን ይሄ የሚማሩት ነገር ግን ወደፊት ለሚገጥማቸው በስራ ዓለም ውስጥ ለሚገጥማቸው ፈተናዎች የበለጠ ያዘጋጃቸዋል ማለት ነው። ከዛ ተጨማሪ ፕሮግራሚንግን በመማራቸው ደግሞ የሚጠቀሙት ነገር ነገሮችን በጥልቀት ማጤንን ወይም ደግሞ አቴንሽን ቱ ዲቴል የሚባለውን ስኪል እንዲያዳብሩ ትልቅ እድል ይከፍትላቸዋል ማለት ነው። ኮድ መጻፍ ይሄ ፕሬሲሽን የምንለውን ወይንም ደግሞ ትክክለኛነትን፣ ኮዱ ትክክል ካልሆነ የምንፈልገውን አውትፑት ወይንም ደግሞ ውጤት ማየት ስለማንችል የግድ ትክክል እስከሚሆን ድረስ ደጋግሞ መሞከርን ስለሚጠይቅ ነገሮችን በጥልቀት መረዳት፣ መመርመር፣ አናላይዝ ማድረግ፣ ሪፋይን ማድረግ የምንላቸውን ክህሎት በደንብ የመረዳት ወይንም ደግሞ እንደዚህ አይነት ክህሎቶችን የማዳበር እድል ይሰጣቸዋል ማለት ነው። ሌላው ደግሞ ኮዲንግን ሲማሩ በጣም ብዙ ልጆች ፓሽኔትድ ናቸው። ስፔሻሊ አሁን ያለው ትውልድ በቴክኖሎጂ ፓሽኔትድ ነው። ታብሌት የሌለው ኦልሞስት ትንሽ ቁጥር የሆነ ሰው ነው። ከኮምፒውተር ጋር ያለው አታችመንት፣ ከስልክ ጋር አታችመንት፣ በተለያየ መንገድ ከቴክኖሎጂ ውጤቶች ወይም ደሞ ስማርትፎን ሊሆን ይችላል ወይም ከዲጂታል ዲቫይስ ጋር ያለን ኮኔክሽን ልጆች ጋር እስፔሻሊ አሁን ከኛ ትንሽ ወረድ ያለው በትምህርት ላይ ያሉት ወጣቶች ከዲጂታል ዲቫይስ ጋር ያላቸው ኮኔክሽን በጣም ቅርብ ስለሆነ እንደ ኢንተርቴንመንትም ጭምር ያዩታል ማለት ነው። ኮዲንግን መማር ወይንም ደግሞ የሰራችሁትን የሆነን ነገር እስከዛሬ ስትጠቀሙበት ወይም ደግሞ በጌሚንግ አዲክቲቭ ከሆኑ ወይም ደግሞ በተለያዩ አፕሊኬሽኖች ሲጠቀሙ አዲክቲቭ ሆነው ከሆነ ራሳቸው ሰርተውን ወይም ደግሞ ራሳቸው የሚሰሩትን ሼር ሲያደርጉ ፈን ወይም ደግሞ ኢንተርቴንመንት ላይ እንደ መዝናናትም ጭምር የሚሰጣቸው የራሳቸው የሆነ ፐርስፔክቲቭ ስላለ ኮዲንግ መማር እጅግ በጣም ዘርፈ ብዙ ጥቅሞች አለው ማለት ነው። ሶ በአሁን በምንሰጠው የሰመር ካምፕ ላይ ቀደም እንደነገርኳችሁ ከአምስት እስከ አስራ አንደኛ ክላስ የሆኑ ተማሪዎችን ብቻ ነው የምንቀበለው፣ ቴክኖሎጂ ላይ ኢንትረስት ያላቸው ፓሽኔትድ የሆኑ አካደሚክ ባክግራውንዳቸው ጥሩ የሆነ መክፈል ስለቻሉ ሳይሆን አካደሚክ ባክግራውንዳቸው ጥሩ መሆን መቻል አለበት ማለት ነው። ሁለት ወር ውስጥ ከኛ ጋር ሲቆዩ የእውነት ውጤት የሚያመጡ ምን መማር እንዳለባቸው ራሳቸው አይደንቲፋይ የሚያደርጉ ትንንሽ ነገሮችን ቤዚክ ነገር ያላቸው ልጆች እንዲሆኑ እንጠብቃለን። በዛ ወይም ጭምር ነው ኢንተርቪው የምናደርጋቸው ማለት ነው። ከመጡ በኋላ በሳምንት ሶስት ቀን ለአንድ ሰዓት ተኩል ያክል ነው እኛ ጋር የሚቆዩት ለሁለት ወር ያክል ይቆያል። አሳይመንቶች አሉ፣ ፕሮጀክቶች አሉ፣ ክላስ ኖቶች አሉ፣ ፕራክቲስ ኩዌሽኖች አሉ። አብረን የምንሰራቸውን ው ፕራክቲስ የምናደርጋቸው ጥያቄዎችም አሉ። ከቴዎሪ ጀምረን እስከ ትክክለኛው እውነተኛው ዓለም ላይ የሚሰሩ ፕሮጀክቶችም ጭምር ስለሆነ የምንሰራው ሰው። መመዝገብ የምትፈልጉ ፈርስት ካም ፈርስት ሰርቨድ ስለሆነ የምንከተለው አፕሮች እጅግ በጣም ጥቂት ቁጥር ነው የምንቀበለው። ምዝገባው የሚቆየው እስከ ሰኔ አንድ ድረስ ነው። መመዝገብ ለምትፈልጉ በአካል ቢሮችን ድረስ መምጣት ትችላላችሁ፣ ወይም 0906101111 ላይ መደወል ትችላላችሁ ን